ለመግደል የሞከረን ሰውም ካልገደለን ከኖርን ነው፣ ይቅርታ ምንል አደለን። ስለዚህ ሙከራ እንኳን ያደረገ ሰው ከሆነና እኔ ካለው ይቅርታ አደርግለታለሁ። ሰላም፣ እንዴት ናችሁ? ምህረት እባላለሁ። ለማታቆኝ እንተዋወቅ። ከዚህ በፊት በንቁ ፖድካስት ወይም ደግሞ በፍጹም ፍስሀ አይታችሁኝ ነበረ። ምናልባትም ያላያችሁኝ ካላችሁ ከአንድ ሚሊዮን በላይ እያታየ ኢንተርቪው ነበረ ስለ መጽሐፍ ባዮግራፊ ለማውራት እሱ ጋር ሄጄ ነበር። ከዛ በኋላ ግን ከእናንተ በመጣ አስተያየት እና ኮሜንት ባደረጋችሁ መሰረት በራሴ የዩቲብ ቻናል መጥቻ አለው። ቤተሰብ ሁኑ። እንደገና ደግሞ ኮሜንት ላይ ብዙ ኮሜንቶች ነበሩ። ከተሰጡኝ ኮሜንቶች መካከል የተወሰኑትንም ጽፌ ይዤ መጥቻለው። ለጥያቄያችሁ መልስ አለኝ። ዛሬ የእናንተን ጥያቄዎች በመመለስ የራሴን ዩቲዩብ ቻናል እጀምራለሁ። እንደገና ደግሞ ያልተመለሱ ወይ ደግሞ የጠየቃችሁ ሌላ ጥያቄ ካለ በራሴው አካውንት ልጠይቁኝ ትችላላችሁ። በእኔ ቤት የምናወራው ከኖርኩት እንጂ ከተማርኩት አይደለም። ስለዚህ ጥያቄያችሁን የምጀምረው የተወሰኑ ጥያቄዎች የጻፍኩት አለ፣ ከዛ ላይ ዛሬ እድለኛ የሆናችሁ የእናንተን ጥያቄ መለስና በሌላ ጊዜ ደግሞ ሌላ ጥያቄዎችን እመልሳለሁ። ለመተዋወቂ ያህል በጥያቄዎች እንጀምራለን። ከዛ በኋላ ሌላ የሚነሱ ኢሾች ይኖራሉ ይታያላል። እስኪ ይገርም ጥያቄ ነው የነሷት። ሆነ አልጠበኩም ነበር። የመጀመሪያ ጥያቄ ነው የሚመስለው ራሱ ጥያቄ ሰዎች ታሪካቸውን እንዲያካፍሉ ታበረታቻለሽ ለምን ይላል እና የመጀመሪያው ጥያቄ እኔም በጣም መመለስ የምፈልገው ጥያቄ ነው። ይህንን ጥያቄ ውጭ ላርግና ሰዎች ታሪካቸውን እንዲያካፍሉ ተመክራለሽ፣ ተመከርሽ ለምን ነው የሚለው ጥያቄው። ሰዎች ታሪካቸውን እንዲያካፍሉ እመክራለሁ። ሁላችንም ባለ ታሪክ ነን። ሁላችንም ታሪክ አለን። የእኛ ታሪክ አስተማሪ ከሆነ ለሰዎች ማጋራታችን ትክክል ነው ባይ ነኝ። ምክንያቱም በጣም ብዙ ጊዜ ታሪካችንን እንዳናካፍል ከሚያደርጉን ነገሮች አንዱ ባካፕ ይሄ ባክግራውንድ ፊድባክ ይሄ ሰዎች ጋር በኋላ ላይ የምናገኘው ምላሽ ማሰብ ምናምን ነው እና ታሪካችንን ስናካፍል የኖር ነው ልንሳሳት የቻልንበትንም የተማርነውንም እንደገና ደግሞ ሚስ ያደረግነውንም ጭምር ነው የምናወራው። ስለዚህ ብላይ የምንደረግበትም ምንሞካሽበትና ምንሞገስበትም አይደለም ለኔ። ስለዚህ እኔ ከኖርኩት እኔ ሚስ አድርግ ያለው ብዬ የማስበውን ቀጣይ የሚመጣው ጀኔሬሽን ቢያውቀው ብዬ የማስበውን ማካፈሌ እንደገና ደግሞ ልክ ነበርኩ ይህንንም በህይወት አድርግ ያለው እምለው ማካፈሌ ወይ ደግሞ ማካፈላችሁን እንደ ጉዳት አላይም ወይ ደግሞ በሌላ ኢንቴንሽን አላስበውም። ችግሩ ግን ምንድነው? የምናካፍለው ታሪክ ምን አይነት ታሪክ ነው? ቢያካፍሉ እመክራለሁ። ሰዎች ማካፈል አለባቸው ብዬ አስባለሁ። ፖድካስቶች ከመጀመራቸውም በፊት ሰዎች በየቤታቸው ቡና ጠጡ ተባብለው ብዙ ታሪኮችን ሼር ይደራረጋሉ። አሁን ልዩነቱ ወደ ሶሻል ሚዲያ መምጣቱ ነው። ያ ደግሞ የሆነው የቡና ጠጡ ፕሮግራሞች ወይ ደግሞ ቡና ጠጡ ቤት ተጠራርተው የሚያደርጉት የቤተሰብ ውይይት፣ ከጎረቤት ጋር የነበረው ዲስከሽን በደንብ ቀርቷል አሁን ባለበት ሰዎች ረዥሙን ጊዜ የሚያሳልፉ ከቤተሰብ ጋር እንኳን ሆነው ስልካቸው ላይ ነው። ስለዚህ ከጓደኛ ከሌላም ሰው የማያገኙትን ታሪክ ሶሻል ሚዲያ ላይ ማግኘታቸው ጉዳት አለው ብዬ አላስብም። ይልቁንም ጥቅም አለው ብዬ ነው የማስበው። ግን ደግሞ ከእሱ ጋር ተያይዘው መነሳት የሌለባቸው መነገር የሌለባቸው ታሪኮች ግን ደግሞ ሲመጡ፣ አስጨናቂ፣ አስደንጋጭ ወይ ደግሞ አሳሳቢ ይሆናል። እኔም አንዳንድ ታሪኮች አይቼ ከልጄ የምደብቃቸው ወይ ደግሞ ከሌላ ሰው ጋር ቁጭ ብዬ ከፋሚሊ ጋር ማላወራው አይነት ታሪክ ሰምቻ አውቃለሁ። ያ ታሪክ የሚጠቅምና የሚያስተምር ነገር ካለው ጥሩ፣ ከሌለው ግን ያ ማለት አንድ ፓዝ ነው። የሆነ ታሪክ ቆርጠን ማስቀረትና ማውጣት ካለብን ልናወጣው ይገባል ነው እንጂ ታሪካችንን ማካፈሉ ግን በፐርሰንት ካስቀመጥኩት ከሰባው በላይ የሚሻል ነው ወይ ደግሞ ትክክል ነው ብዬ ነው የማስበው። እንደገና ለእኛም የሚሰጠን እረፍት አለ። ምክንያቱም ታሪካችንን ካካፈልን በኋላ የምናገኛቸው ፊድባኮች ብዙ የሚሰጡን ነገር አለ። ለእኛ እንደዚህ እንደዚህ ማድረግ ነበረብሽ ይህንን ብታደርግ የሚል ፓስት ቢኖረውም ከዚህ በኋላ ግን ላለን ነገር በብዙ መንገድ እንድንስተካከል ሼፕ እንድንሆን ይረዳናል ብዬ አስባለሁ። ና ታሪካችሁን ማካፈል የምትፈልጉ ሰዎች ታሪካችሁን አካፍሉ። እግረ መንገዴን ግን የምለው ባለታሪኮች እና ጥሩ የሆነ የህይወት ታሪክ አለኝ የምትሉ ሰዎች በራሳችሁ ሚዲያ በራሳችሁ ፕላትፎርም፣ በራሳችሁ የዩቲብ ቻናል፣ በራሳችሁ መንገድ የራሳችሁን ታሪክ ይዛችሁ ኑ እላለሁ። እንደ ምክር ነው። እሺ፣ የመጀመሪያ ጠያቂያችን ጥያቄሽ የተመለሰ ይመስለኛል። ወደ ሁለተኛ ጥያቄ ልለፍና የሁለተኛ ጠያቂ ጥያቄ ልመልስ ኦ ማይ ጋድ። በቃ ጥያቄያችሁ እራሱ ትክክል ምን እንዴት ብዬሽ ላስብ። አሁን ሁለተኛ ያነሳሁትን ጥያቄ ይቅርታ ለአንቺ ምንድን ነው ይቅርታ ስኬት ይላል። እቺ ጥያቄ ቲክቶክ ላይም አግኝታኝ ነበር፣ ጠይቀኝም ነበር መልሽ የላታለውኝ በግል። ግን ደግሞ እዚህ ጋራ ያነሳውት የሌሎች የብዙ ሰዎች ጥያቄ ነው ብዬ ስለማስብ ነው እና ይቅርታ ለእኔ ምንድን ነው ይቅርታ ለኔ ረፍት ነው። ይቅርታ ለኔ ሰላም ነው። ብዙ ጊዜ ብያለው። ይቅርታ ለኔ ለሚሞት ረፍት፣ ለሚኖረውም ሰው ረፍት ነው። ለኔ በሕይወቴ ውስጥ ይቅርታን የማላወዳድረው ነገር ነው ከሌላ ነገር። ምክንያቱም ለኔ ቁልፍ ነው ብዬ አስባለሁ። የሕይወት ቁልፍ ነው ብዬ ነው የማስበው። እና ለኔ የስኬት ቁልፍ መኖር ወይ ደግሞ ለዛ ለተፈጠርንለት ነገር መኖር ሲሆን፣ ይቅርታ ደግሞ የመኖር ቁልፍ ነው ብዬ ነው የማስበው እና ይቅር የማለው ኬዝ ወይ ይቅርታ ማላደርግለት ጉዳይ ኖሮ አያውቅም። ማለት ለማንም ይቅርታ አደርጋለሁ፣ ለምንም ይቅርታ አደርጋለሁ። እስከየት ለሚለው ደግሞ ያው እንግዲህ ለመግደል የሞከረን ሰውም ካልገደለን ከኖርን ነው ይቅርታ ምንል አደለን። ስለዚህ ሙከራ እንኳን ያደረገ ሰው ከሆነና እኔ ካለው ይቅርታ አደርግለታለሁ። በጣም እያጋንን አደለም። ምክንያቱም ታሪኬ ላይ ያያችሁ ሰዎች አይታችኋል። ስለ ይቅርታ የተጠየቅኩትም ከዛ አንጻር ነው። ግን ደግሞ ይቅርታ ካደረግኩ በኋላ እማ ላስቀጥለው ጓደኝነት ይኖራል፣ እማ ላስቀጥለው ወዳጅነት ይኖራል። ምክንያቱም በጣም ቶክሲክ ከሆነ አይቀጥልም። ለእኔ ይቅርታ የመጀመሪያው ወተት ነው የአንድን መርዝ ማክሸፊያ ወተት ነው ብዬ ነው ማስበው እና ከዛ በኋላ ያለው መተካከል ልክ እየመጣ ካልሄደ ግንኙነቱ ይቋረጣል፣ ያው ብዙ ሰዎች እንደሚሉት። ግን ደግሞ የማይቋረጥ እስከመጨረሻ እስኬትም ቢሆን ልንሸከመው የምንችለው ይቅርታ የምናደርግለት አካል አለ። ያም ደግሞ ቤተሰብ ይባላል ለኔ። ስለዚህ ለቤተሰብ እስኬት በምን ምናምን የሚባል ጥያቄ የለም ለኔ። እስከ መጨረሻው እስካሉ ድረስ ይቅርታ ከማድረግ ወደኋላ ልል አልችልም፣ ምንም ቢሆን፣ በወንዱ መበጠስ ስለማይችል፣ መበጠሱንም ስለማልቀበል። ስለዚህ ይቅርታ እስከ መጨረሻው መሄድ የሚችለው አካል ካለ ቤተሰብ ይባላል ለኔ። ከቤተሰብ ጋር ያለውን ነገር ከይቅርታ በኋላ ማስቀጠል ግዴታ ነው ብዬ ነው የማስበው። ምክንያቱም ከይቅርታ በኋላ ልንለያየን ማንችል አካል ነን ብዬ ነው የማስበው፣ ቤተሰብ እና ከሌሎች ጋር ግን ቅድም እንዳልኩት መተካከሙ ልክ ካልሆነ ወይ ደግሞ ሁለተኛ እድል መስጠታችን ልክ ሆኖ በዛ ሰው ካልታየ ከይቅርታ በኋላ ያ ፋይል ይዘጋል። ወይ ደግሞ ሰዎቹ ይቅርታውን እንደሌላ ነገር ሊረዱ ይችላሉ። እኛ ይቅርታ መጠየቃችንን ተበዳይ ሆነን ይቅርታ መጠየቃችንን ከጀርባው ሌላ ነገር ይዞ ይመጣል ብለው የሚሰጉ ሰዎች ይኖራሉ እና እነሱ እኛም ብንፈቅድ ከዛ በላይ ከእነሱ ጋር መጓዝ ብንፈልግ እንኳን እነሱ ስለማይፈልጉን ይቋረጣል። በእንደዚህ በእንደዚህ ምክንያት ሊቋረጥ ይችላል። ይቅርታ ግን ምንም ነገር ቢደረግብኝ ወይ ደግሞ ማንም ምንም እኔ ላይ ቢያደርግ ይቅርታ ጠይቃለሁ። ምክንያቱም ሁለት ጊዜ እንዲገለኝ አልፈቅድም። የመጀመሪያው ያ ሰው ባደረሰብኝ ወይ ደግሞ ያቺ ሴት ባደረሰችብኝ ጉዳት ቶሎ አለመዳን ለመዳን እንዳለ ሆኖ፣ ለመዳኑ ደግሞ የሚያስፈልገው ያው የጎዳን ሰው ነው። ከዛ ሰው ጋር ይቅርታ ሳልባባል መታከምን ያልችል ስለዚህ ዋናው ነገር ለእኔ እሱ ነው። ምክንያቱም ብዙ ጊዜ እባብ ውሃ ሊጠጣ ሲገባ መርዙን ውጭ ጥሎ ቢሄድ፣ ሲመጣ ግን መርዙን መልሶ ይወስዳል። ስለዚህ አንዳንድ ጊዜ ከይቅርታ አልፈን ሄደን ከነዛ ሰዎች ጋር ሁለተኛ ጉዳት እናስተናግዳለን። ማለት የማይቀጥለው በይቅርታ አልፈን ሰላም ፈጥረን ማለት ነው። ለራሳችን የማይመለሱ ጥያቄዎች እንኳን ቢሆኑ መልስ የምናገኘው በይቅርታ ውስጥ ነው። ለእኔ ይቅርታ ስኬትም ድረስ ሄዳል። ማንም ምንም ቢያደርገኝ ይቅርታ አደርጋለሁ። እንደገና ይቅርታ ስጠይቅም ጠብቂ ተብያቃለሁ፣ ግን ጠብቃለሁ። ለምሳሌ ዝግጁ አይደለሁም ከአንቺ ጋር ይቅር ለመባባል ተብያቃለሁ፣ ጠብቂ ጠብቂ። አውቃለሁ ይቅርታ ጠይቄ ተቀባይነት አቶ ያውቃል። ይቅርታ ግን እኔም አቀው እኔ ይቅርታ እንዳደረግኩ ስለሆነ ተቀባይነት ማግኘት አለማግኘቱ ወይ ደግሞ በሌላ ወገን ስለሚኖረው ፊድባክ ወይ ውጤት ብዙ አልጨነቅም፣ ግን እኔ ይቅርታ በመጠየቅ አምናለሁ። በይቅርታ ብዙ ነገር ይፈታል ብዬ ስለማምን መጀመሪያ የምፈታው እኔ ነኝ። ይቅርታ ቁልፍ ከሆነ ለህመሜ ህመሜን ካወኩም ለህመሜ መድኃኒቱ ይቅርታ ነው ብዬ ነው ማስበው። ምክንያቱም የታመምኩት በሰው ከሆነ የታመምኩት በዛ ጉዳይ ከሆነ መፍትሄው ብዬ ማስበው ራሱ ይቅርታ ነው እና ይቅርታ ስኬት ነው። ላልፉ እስከዚህ ድረስ ነው የሚልሽ ቦታ የለም። ግን ከዛ በላይ ብዙ ነገሮች ቢፈጠሩ ይቅር ማልላቸው ኬዞች ብዬ ያስቀመጥኩት በህይወት እስከዛሬ የለም። ግን ሁሉም ለእኔ ሰርተዋል። እኔ ነኝ የዳንኩበት፣ ለእኔ ነው ቁልፍ የሆነው። እኔ ይቅርታ ማያደርግ ሰው ብዬ የማስበው ራሱ ላይ ቆልፎ በሩን ክፈቱ የሚል ሰው ነው። ስለዚህ ለእኔ ወጥቼ ብዙ አቅጣጫ ብዙ ዳሜሽን እንዳይረዳል ራሱ ይቅርታ ነው እና ይቅርታ እንደሚጠቅም አስባለሁ። የመጀመሪያ ተጠቃሚ ይቅርታ የሚጠይቀው ሰው ነው ብዬ አስባለሁ። ይቅርታ ማድረግ ዝቅ ማለት አይደለም። ይቅርታ ማድረግ ሙኝነትም አይደለም። ይቅርታ ማድረግ ተጠቃሚ መሆን ማለት ነው። ለእኔ ጥያቄሽን የመለስኩ ይመስለኛል። አዲስ ስለሆንኩኝ ነው። አይታችሁ ጥያቄ በትክክል አልተመለሰም ካላችሁም ሌላ ጊዜ እንደገና ቁጭ ብዬ ለማብራራት እሞክራለሁ። ግን እኔ የማወራው እኔን የረዳኝን እኔን የጠቀመኝ እኔ ላይ እያሰሩ ብዬ የምላቸውን ነገሮች ነው ለእናንተ ማደርሰው ባይ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ አድርጉ። ከኖር ነው እናወራለን። ባይ